ጌታ ተመረመረ ዲያብሎስ ታሰረ እያለ ዱላ ይዞ አይታችሁታል? ድቡ በለው በለው ይሉታል። ድ ቤተክርስቲያን ከቦ ኮ ነው። ሰው እኮ በድሮን እዚያ እያለቀ ነው። ኦሮሞዎች እኮ ሀገር እየሰሩ፣ ትግሬዎች ሀገር እየሰሩ ነው። ሀገርነ ትግራይ እያሉ እየቀደሱ ነው። ይሄ ድድብ ስኪጡን አስሏሱ ነው። በደብድቡ ደብድቡ ይባላል። ሰይጣን መደብደቡ ኮ ነው። ይሄ ገልቱ ለእኛ አይጠቅምም። ተረፈ ህዝብ ነው። ሌኒን እንዳለው ተረፈ አማራ ነው። ይሄ መጽዳት አለበት፣ መርገፍ አለበት፣ መሞት አለበት አገር መልቀቅ አለበት። አጥብቦታል። አለም ጠበበች። ከ8.4 ቢሊዮን የአለምዝ 200 ሚሊዮን ብቻ ነው ሰላማዊ ሰው። ኢንጂነሩ ነው የሚሰራ መንገድ የሚሰራ መብራት የሚዘረጋ ዶክተሩ ነው የሚፈላሰፍ አፕሊኬሽን ፕሮግራም የሚያደርግ ኮምፒውተር የሚሰራ አውሮፕላን የሚሰራ መኪና የሚሰራ ነዳጅ የሚያወጣ ነዳጅ የሚሰራ ዘይት የሚያወጣ ዘይት የሚያበላ ምግብን ካልክቤት የሚያደርግ ይሄ ጠቃሚው 200 ሚሊዮን አይደርስም። ሌላው በቢሊዮን ይህ እንግዲህ ዜሮቱ ማለት ነው። ሌላው ግን 98 ፐርሰንቱ ያለምዝ ያለ ፍላጎት የተወለደ ውስኪ ጠጥቶ ደርግሞበት የተወለደ ኮንዶም ተቀዶ የተረገዘ ያለ ፍላጎት የመጣ ይጦረኛል ብሎ አፍሪካ ደግሞ ይጦረኛል ብሎ ነው። በተለይ አማራ፣ በተለይ ኦሮሞ፣ ትግሬው ኢትዮጵያዊ ልጅ ሲወልድ ይጦረኛል ብሎ ነው። ፈረንጅ ግን ልጅ ሲወልድ ታሪኬን ይተካል፣ የኔን ፍልስፍና ሌላ ፍልስፍና ያልተገኘችው ገነት የተባለችው እስከምትገኝ ሌላ ፈጣን አውሮፕላን ይሰራል ብሎ ነው የሚወልደው። እኛ ስንወልድ ልጅ ስንወልድ ነገ ቢኤምደብሊው መኪና ዶክተሩና ትገዛልኛለች ነው። ፕራይቬት ጀት፣ የአገር መሪ ብትሆን ትገዛልኛለች ነው። አፍሪካዊ በተለይ ኢትዮጵያዊ ልጅ ሲወልድ ለጥቅሙ ነው እንጂ ታቦት ነፍስ ዘራ ታቦት ተነፈሰ ቢባል አንድ አማራ አይቀርብም። አሁን እነ አቡነ ማቲያስ የሚባሉ ጽላዎች ካድሬዎች፣ እነ አብርሃም የሚባሉ ወጥተው አይ ታቦት እኮ መናገር ጀመረ ተነፈሰ ቢባል የሚሸከመው ቄስ ራሱ አይጠጋውም። ለምን ሶስት ቀን ከግንኙነት ጋር ሳይገናኝ ጾሞ ጸልዮ ነው የሚሸከመው። ስለዚህ ተሳስቶ ከትናንት ወዲያ ሚስቱን በርቷል። ያንን አድርጎ የሚሸከመን ምንም አይሆን። ውሸት እኮ ነው። ትናንት ማታ ሲበዳ ያደረ ቄስ የሚሸከመው ፋክቱ የለ። ግን ተነፈሰ ቢባል ነፍሰ ዋጣ ቢባል አንድ ቄስ ራሱ አይሸከመው። ጥሎት ከቤተ ክርስቲያን አማራ ሁሉ ይወጣል። ምን ውሸት አምኖ ክርስቲያኑ ሌባ ነው ሃይማኖት የተነካ ብሎ የወጣ ለምኑ ነው?